ሰባቱ እነማን ነበሩ? ሰባቱ እንዲሁም፣ ሰባቱ ዲያቆናት በመባል የሚታወቁት፣ እያደገች ያለችውን ቤተ ክርስቲያንን በተለይም ግሪክኛ ተናጋሪ አማኞችን ለመርዳት በሐዋርያት የተመረጡ የጥንት የክርስቲያን መሪዎች ነበሩ። ዋና ኃላፊነታቸው ሐዋርያት በጸሎትና በማስተማር ላይ እንዲያተኩሩ በማድረግ ለመበለቶችና ለችግረኞች በየቀኑ የሚሰጠውን ምግብና ሀብት ማከፋፈል ነበር። ይህ ክስተት በሐዋርያት ሥራ ስድስት አንድ እስከ ስድስት ላይ ተገልጿል። በኢየሩሳሌም የነበረው የጥንቶቹ የክርስቲያን ማኅበረሰብ በእኩልነት የምግብ ክፍፍል ምክንያት ግጭት በተጋረጠበት፣ ጉዳዩን ለመፍታት ሐዋርያቱ ሕዝቡን በመንፈስና በጥበብ የተሞሉ ሰባት መልካም ስም ያላቸውን ሰባት ሰዎች እንዲመርጡ ጠየቁ። የተመረጡት ሰባት ሰዎች እስጢፋኖስ፣ ፊልጶስ፣ ፕሮኮሮስ ኒካኖር፣ ቲሞን፣ ፓርሜናስ እና ኒኮላ ነበሩ። ስጢፋኖስ በድንጋይ ተወግሮ ከመሞቱ በፊት በአምላክ ቀኝ ሆኖ በስብከቱና በራእይ የሚታወቀው የመጀመሪያው የክርስቲያን ሰማት ሆነ። ፊልጶስ በሰማርያ የሰበከና ኢትዮጵያዊ ውንጃንደረባ ያጠመቀው ወንጌላዊ በመባል ይታወቃል። የተቀሩት አምስቱ ብዙም የታወቁ አይደሉም፣ ነገር ግን የጥንት ክርስትና ትውፊት እንደሚጠቁመው በተለያዩ የቀደመችው ቤተ የክርስቲያን ክፍሎች በታማኝነት ማገልገላቸውን ቀጥለዋል። የሰባቱ ምርጫ በቤተ የክርስቲያን ታሪክ ውስጥ ትልቅ ቦታ ነበረው፣ ይህም የተደራጀ አመራር አስፈላጊነትንና የተለያዩ አስተዳደሮችን ማካተት እንዳለበት ያሳያል። ሌሎችን ማገልገል እንደ መንፈሳዊ ግዴታ በሚቆጠርበት በጥንቱ የክርስቲያን ማኅበረሰብ ውስጥ ያለውን አንድነትና የጋራ ኃላፊነት አጉልቶ አሳይቷል። የእነርሱ ሚናም የቤተ ክርስቲያኒቱን ውስብስብነትና መንፈሳዊ እና ሥጋዊ ፍላጎቶችን የማስተዳደርን አስፈላጊነት ያሳያል። ይህ ለቤተ ክርስቲያን መዋቅርና በኋለኞቹ የክርስቲያን ማህበረሰቦች ውስጥ የዲያቆናት ጽንሰ ሐሳብ ሞዴል እንዲሆን ረድቷል። በአጠቃላይ ሰባቱ የተመረጡት በተግባራዊ ችሎታቸው ብቻ ሳይሆን በመንፈሳዊ ብስለትም ጭምር ነው። አገልግሎታቸው የሰዎችን አካላዊ ፍላጎት መንከባከብ ወንጌልን መስበክን ያህል አስፈላጊ እንደሆነ አሳይቷል። በአገልግሎታቸው፣ በተለይም በእስጢፋኖስ እና በፊልጶስ እግዚአብሔር በትሑትና ለማገልገል ፈቃደኛ በሆኑት እንዴት በኃይል እንደሰራ እንመለከታለን። የሰባቱ ውርስ የሚያሳስበው በእግዚአብሔር መንግሥት ውስጥ፣ አመራር ሌሎችን በማገልገል ይጀምራል።